አንተ ሰው ይሄ ጉልበት ተሰብሮ ነው? አዎ። እንዲበራሱ በራሱ አይነሳም፣ አይነሳ እዚህ ሎሚው ላይ ነው የተሰበረው።

ለጌታ ሲበደንብ ልልታ ጭብጨባን ክብርን እናመጣለታለን። ክብር ለኢየሱስ ይሁንለት። ይሄ ወንድማችን እዚህ እንኳን ሲመጣ እግሩን ወንበር ላይ ነው አስቀምጦ የነበረው። እግሩን ማጠፍ አይችልም፣ መቆም አይችልም ነበር። አሁን ደግሞ የናዝሬቱ ኢየሱስ ፈውሶት ይኸው እንደምታዩት ቤልቱ ከላው የተፈቶ እንደ ልቡ እየተራመደ ነው። ጉባኤ ውስ ለኢየሱስ ልልታ ጭብጨባ ክብርን ያመጣለታል። ይገባዋል ለዚህ ጌታ የእግዚአብሔርን ስም ከፍ አድርጌ አመሰግናለሁ። ክብር ለኢየሱስ ይሁን፣ እግዚአብሔር የተባረከ ይሁን። ጥር አንድ ላይ ልጆቹን ወደ ትምህርት ቤት ሊያደርስ፣ ሁለት ልጆች ነበሩ። በግራና በቀኝ አድርጌ ነበረ የሚወስዳቸው። አንደኛ በእግሬ ላይ ገብቶ ጠለፋ፣ አስፋልት ላይ ወደቅ፣ ሎሚው ላይ ተሰበረ። መንቀሳቀስ አቃተኝ። በቃ ልጆችንም ትምህርት ቤት እንዴት አድርጌ ሊውሰድ፣ እንደምንም እያረፉ፣ መንገድ ላይ እየተቀመጡ አደረስኩ። ሲመለስ አይ ወለምታ ይሆናል ብዬ ኦጌሻ ጋር ሄድ። ኦጌሻ 3 ብር 300 ብር ተቀብላ አሸታ ሸታ አደርገችና ሸኘች። ተመልሼ ሲመጣ እብጠቱ እየጨመረ መጣ። አጥንት ስፔሻሊስቶች ጋ ሄጄ ኤክስሪ ተነሰው ተሰብረዋል። ስብራቱን አሳያላላ እንደገና ኤምአርአይ ታዘዘልኝ። ኤምአርአይ ሄጄ ስነሳ እንደገና ስብራት ያሳያል። ሐሙስ ቀን ነበረ የተሰበርኩት አርብ ውዬ ቅዳሜ ውዬ ሰኞ ማክሰኞ ቻይናሉን ከፍቼ ሲያ የሆነ የስድስት ዓመት ህፃን ልጅ ነበረ ዘካርያስ ጋ ካልወሰድኩ አለኝ። ቻይናሉን ሲያይ ሰው ሲፈወሰ አይቶ እሱ ጋር እንሂድ አለኝ። ማክሰኞ ቀን ጥር ስድስት ላይ ይዤ መጣው። እሱ መጣ እዛ ጋር ቁጭ ብዬ ለመቀመጥ ራሱ በጣም መከራ ነበረ። እንትኑ ላይ እንደዚህ አስደግፌ ነበረ የተቀመጥኩት። እንደዚህ አይታጠፍም እንደዚህ አይሆንም ነበረ ወገኖች። በጣም መከራ ችግር፣ ሆ እንደፈለግኩ አንቀሳቅሳለሁ። ሽንትቤ ስጸዳዳ ራሱ ይህንን ሰቅዬ ነበረ ሚቀመጠው በዱላ እንደዚህ አድርጌ። ዛሬ እግዚአብሔር ረድቶኝ ው ተሽሎኝ ድኜ ተፈውሼ፣ እግዚአብሔር ይባረክ በፊታችሁ ቆሜ አለው አምሳንት በልከፈልኩም ኤምአርአይ 7500 ብር ከፍዬዋለሁ፣ ወደ 16 ብር ከፍዬዋለሁ፣ ግን አልተሻለኝም። እዚ መጣ፣ እጁ ነክ በእጁ ነከ ዳሰሰኝ፣ ተንቀጠቀጠ። ያኔውኑ እግዚአብሔር ለውጡና መጣ። ቀስ በቀስ ደሞ ሙሉ በሙሉ ተፈውሼዋለሁ፣ እግዚአብሔር ይመስገን። ስራም እየሰራው ነው። ያ መከራውን ረስቼዋለሁ፣ ችግሩን ረስቼዋለሁ፣ ሁሉን ጥዬዋለሁ፣ አራግፌዋለሁ፣ ነጻ ሰውኛዋለሁ። እግዚአብሔር ተባረካ ይሁን። ለኔ የደረሰ ጌታ ለናንተ ይድረስላችሁ። ሸክም ይዛችሁ አትሄዱ። ችግራችሁን ይዛችሁ አትሄዱ። መቀበሪያ ስፍራ ይሁን ምንም ነገር ይዛችሁ አትሄዱ። የኔን ሸክም ያቃለለ ጌታ የናንተንም ያቃልልላችሁ፣ ይድረስላችሁ። በእውነትም እንባችሁን ያብሳችሁ። በተሰበርኩ በስድስተኛ ቀን ነው እዚህ የመጣሁት። መጀመሪያ ሐሙስ ነበረ የተሰበርኩት ሐሙስ ቤት ዋልኩ። አርብ ቀን በቃ ወደ ሐኪም ቤት ሄድኩ። በሽታ እየባሰብኝ ሲሄድ ሐኪም ቤት ሄጄ ኤክስሪም ተነሰው፣ ኤምአርአዩም ተነሰው። እንደተሰበራ ተሰበራ ያሳያል። እንዳይታጠፍ ቀንምተም እንደዚህ አርጌ ነው የሚያደርጉ። በአልጋ ላይ ነው በቃ፣ አሊቀመጥ፣ አሊንቀሳቀስ። እንትኑን ይሄ የተሰበራ እግሩን እንዲ አስተኝቼ አጋድሜ ነው እንትን የሚያደርገው። እንዲ እየሆንኩ ነው። በስድስት አንድ ተሰበርኩ፣ በስድስት መጣው በስድስት መጥቼ ሲመጣ እየጎተትኩ ነበረ የመጣሁት። አይታጠፍም። ባለቤቴ እንዲ ደግፈ ይዘ ነው የመጥዋ። እንደዚህ ትኬሻዋን ይዤ ነበረ። ይህንን እየጎቶት ከመጣሁት መጥቼ እዛ ሲቀመጥ ራሱ እንትኑ ወንበር ላይ እንደዚህ አስደግፌ ነበረ የተቀመጡ፣ ትራስ ተደርጎልኝ፣ እና ሲመጣ ብዙ ችግር ነበረ። ከመጣ በኋላ ተጸላይልኝ፣ እግዚአብሔር ረዳኝ፣ ተፈውስኩ። በነፃ የሚያድን ጌታ አለ። የሚያስፈልገን እምነት ብቻ ነው። አምነን ወደ እርሱ እንቅረብ። እግዚአብሔር ያድናል። ያለ ብር ምንም ሳንከፍል ከፍል በነፃ የሚፈውስ ጌታ በሰማይ ላይ አለ። ወደ እሱ እንቅረብ። የምንንከራተተው ሰዎች በሙሉ መጥተን በነፃ እንፈወስ እላለሁ። አንተ ብቻ ክበ ብቻ፣ አንተ ብቻ።